የአካባቢን ተፈጥሯዊ ገጽታ መጠበቅ፣ የደን መመናመንና የአፈር መሸርሸርን መከላከል እንዲሁም በተፋሰስ ልማት አማካኝነት የአፈርና ውሃ ጥበቃ ስራዎችን መስራት፣ በአጠቃላይ የሀገርን የደንና የአረንጓዴ ሽፋን ከፍ ማድረግ መቻል በቀጥታ የግብርናውን ዘርፍ ምርትና ምርታማነት ከፍ የማድረግ ተግባር ነው። የግብርናውን ዘርፍ ምርትና ምርታማነት ከፍ ለማድረግ ብሎም የአየር ንብረት ለውጥን ለመከላከል ከሚሰሩ ስራዎች መካከል በገጠር ልማታዊ ሴፍቲኔት ፕሮግራም ስር የሚከናወኑ የማህበረሰብ አቀፍ የልማት ስራዎች ተጠቃቾች ናቸው። እናም በማህበረሰብ አቀፍ ስራዎች አማካኝነት በኢትዮጵያ በርከት ያሉ የተፋሰስ ልማት ስራዎች ተከናውነዋል። ይህ የምንመለከተው የተፋሰስ ልማትም በደቡብ ኢትዮጵያ ክልል ወላይታ ዞን የሶዶ ዙሪያ ወረዳ ነዋሪዎች የተፋሰስ ልማት ስራ ውጤት ነው። ይህ 265 ሄክታር ስፋት ያለውና በልዩ ልዩ ዛፎች ቁጥቋጦዎችና ሳር የተሸፈነ ተራራማ ስፍራን የአካባቢው ነዋሪዎች ቢስ ሳሬ ተፋሰስ ብለው ይጠሩታል። መገኛው ደግሞ ደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ዙሪያ ወረዳ ቡጌ ዋንቼ ቀበሌ ነው። ቀደም ሲል የተራቆተ ገጽታ የነበረው ይህ ስፍራ አሁናዊ ለምለም ገጽታውን የተላበሰው በእነዚህ ብርቱ አርሶ አደሮች ጥረት ነው። ከዚህ በፊት የተራቆተ መሬት ነው። ስለዚህ ይሄን የተራቆተ መሬቱን አለምተን ነው ይሄ የተፋሰስ ስራ ከተጀመረ በኋላ አለምተን ነው ለውጥ ያገኘ ነው። ስለዚህ አሁን ከዚህ በፊት እኔ ራሴ የወረስኩት ከአባቴ ነበረ። ከዛ ወዲህም እኔ ራሴ ይሄን ሲሰራ በጣም ገላጣ ቦታ ነበረ፣ ምንም አይታይ ምድረባዳ ነበረ። ግን ይህ ተፋሰሱ ከተጀመረ ጊዜ ጀምሮ ይህ በዚህ በሰብት ፕሮግራም የተሰሩ ስራዎች ሁሉ የሚታይ ነገር ስለሰሩ ስለተሰራ በዚህ ልክ ው ለውጥ አለ እንዳለት ቢታ ከላይ እስከዚህ ድረስ ጎርፍ እየጠረገ ለምለም የነበረውን አፈሩን ሁሉ ጠራርገው ወደ ብሳር የሚባለው ቦታ ወንዚ ላይ ይወስድ ነበረ። አሁን ብሳሪ ተፋሰስና ሰብትነት ፕሮግራም ሲጀመር ከላይ ጀምሮ እስከዚህ ድረስ እርከን ተቆፍሮ ሌላ ሌላ እንትን ባለሙያዎች ሁሉ ቀርጸው ቦታውን ሁሉ እንዲቆፍር እኛን አሰማሩ ከዛ ከላይ ጀምረ ቆፍረናል ውሃው ተያዘ በላይ ከላይ ላይ ተይዞ ኢታች የነበሩ ቦታዎች ሁሉ ወደ ለምነት ተቀየሩ። ሳር በቀለ እንዲህ አይነት አረንጓዴ አትክልቶች በሙሉ በዚህ በእርከኑ ምክንያት ነው ይላይ ላይ ቆሞ ቀረ ልክ ከበፊቱ የተሻለ ምርት ለመስጠት ተሞከረ። ማታን ጠቀምት ዲ ሾቀን ከታውት ጠቀምት ዲ ለምሳሌ የለም ነበር፣ ዝም ብሎ ገላጣ ነበር። ነገር ግን ይሄ ግጦ ሳር እንዲ ለማ ከተደረገ አንዱ የዚህ የተፋሰስ ልማት ስራ ስለሆነ ተፋሰስ ልማት ስራ ቀጣይነት እንደ መንግስትም እንደ ህዝብም እንደ ቀበሌ ነዋሪም በጣም ራስን እንትን እያልኩኝ ተጠቃሚ ይሆኛለው። በአጠቃላይ ይሄ የተሰራው የቢሳር የተፋሰስ 265 ሄክታር ነው። በዚህ በ265 ሄክታር ውስጥ ብዙ የተለያዩ ስትራክቸሮች አሉ። የሚሰሩ ስትራክቸር ማለት ነው። አንደኛ ዲፕ ትረንች ወይም ጥልቅ ትረንች የሚባል ስትራክቸር አለ። ድንጋይ ካባ አለ። አፈር ካባ አለ። ፋናጆ አለ። እነዚህ እነዚህ አሁን ፋናጆዎች የሚሰሩበት በማሳ በአርሶ አደር ማሳ ከሆነ በፋናጆ ነው። ሌላው ደግሞ እንደዚህ ለምሳሌ ገና የሚሰራበት ከሆነ በአፈር ካባ ነው የሚሰራው። በዚህ በ265 ሄክታርም ከአናዝ የተጀመረው ውሃ ቀጥተው ነው እየተሰበሰበ እየተሰበሰበ እየተሰበሰበ ያ የውሃ መሰብሰቡ ነው የተለያዩ ሳሮች እንዲበቅሉ የተደረገ የሚታይ ነገር። ከዛ በኋላ ደግሞ በሱ ብቻ አይደለም፣ አርሶ አደሩ ደግሞ ስነ ሕይወታዊ ጥበቃ ለምሳሌ ሰርተዋል። ኢንባንክመንት በሚለው ላይ እንትን ላይ ችግኝ መትከል፣ እነዚህ አሁን የምናያቸው እርግባተር ዘርተው የአፈርና ውሃ ጥበቃ እንዳይሸረሸር፣ ዳግም እንዳይሸረሸር ጥበቃውን አካሂደዋል። በዚህ ልክ ያው ለውጥ አለ። አሁን የምናየው ለውጥ እሱ ብቻ አይደለም። በማዶ እንደሚታያቸው ከሳባ እንግዲህ ዝም ብሎ ሜዳ ነበር ተጠርጎ የሚሄድ ነበር እና ይሄም ከሳባ እንግዲህ አርሶ አደሩ ሰርተው ቢያንስ አምና ዓመት ወደ ከሀምሳ ሺህ ብር በላይ ነው ያገኘው በከሳባ። አሁን ያን ለውጥ አይቶ ዘንድሮም ደግሞ በዛ ልክ እየተከለው እና ብዙ ለውጥ አለ። በፕሮግራሙ ድጋፍ የምናደርገው እንግዲህ ተጠቃሚዎች በጉልበት ሰርተው የቀን ምንዳ የሚያገኙበት ፕሮግራም አለ። እንደገና ደግሞ ያው አቅመ ደካማ የሆኑ ረጂ የሌላቸው ጧሪ የሌላቸው እጅግ በጣም የደሀ ድሀ የሚባሉ እንትኖችን የህብረተሰብ ክፍሎች ቀጥታ የገንዘብ ክፍያ ቀጥታ በቤተሰብ መጠናቸው ልክ ክፍያ እናደርጋለን። በዚህ በህብረተሰብ ተሳትፎ እንደምታዩት እንደዚህ አይነት የተፋሰስ ልማት ላይ የተለያዩ የአፈርና ውሃ ጥበቃ እና ስነ ህይወታዊ ስራዎችን እያከናወንን ነው። ተፋሰስ ልማት መጀመሪያ ኢኮሎጂ ላይ ነው ለውጥ የሚያመጣ ማለት አካባቢ የነበረው ስነ ምህዳሩ በፊት በጣም ደረቅ የነበረ ድንጋያማ የነበረ ማብቀል የማይቻል የነበረ አካባቢ ነው። ይሄ እነዚህ አክቲቪቲዎች በተለይ እነዚህ አሁን በዚህ በማህበረሰብ በሴፍቲኔት የማህበረሰብ ጉልበት የሚሰሩ የስነ ህይወትና ስነ አካላዊ የስራ አይነቶች እነሱ ላይ እዚህ መሰራት ከተጀመረ ወዲህ ሪሃብሊቴት አድርጓል። ቦታው አገግሟል፣ በራሱ አገግሟል። ያ ማለት የማያበቅል የነበረ ስፍራ ድንጋያማ የነበረ ቦታ እንደምታዩት እንደዚህ እንደ ካሳቫ እንደ ፒገምፒ እንደ የርግብ አተር የመሳሰሉ የአዝርትና እጽዋት አይነቶችን ጀስ እያበቀለ ይገኛል ማለት ነው። ይሄ አንድ ማሳያው ነው ለዚህ። ይሄ ቦታ ምንድን ነበር ከዚህ ቀደም? ያው በጣም ደረቅ የነበረ አቧራ ድንጋያማ በተለይ ከምንም በላይ በጣም ድንጋያማ ነበረ። ስለዚህ ይሄን ቦታ እንደ ማህበረሰብ እዚ እንደ ቀበሌው፣ እንደ ቡገዋንጨ ቀበሌ እንደ ወተርሼዱ፣ እንደ ጊሎ ቢሳሬ ወተርሼድ ተፋሰስ ለብቻው ተከልሎ እዚህ ላይ ነው ባለፉት 3 እና 4 ዓመት ሲሰራ ቆይቶ አሁን ዛሬ የደረሰበት ደረጃ ላይ የመጣው ማለት ነው። ቀደም ሲል ባከናወኑት የተፋሰስ ልማት ስራ ውጤት እጅግ የተበረታቱት እነዚህ አርሶ አደሮች ማልደው ተነስተው ካለሙት ተፋሰስ ጎን በሚታየው ከፊል ገላጣ ስፍራ ላይ የእርከን ስራዎችን በማከናወን ላይ ናቸው። ይህ ሃይመሌ ንዑስ ተፋሰስ ነው። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ወረዳ ውስጥ ይገኛል። እናም ነዋሪዎቹ ከዚህ ተፋሰስ ተራራ አናት ላይ ቀደም ሲል የወርድ የነበረ ጎርፍ ጎድጓዳ ገደሎችን እየፈጠረና አካባቢያችንን እያጥለቀለቀ ከመኖሪያ አካባቢያችን ያፈናቀለን ነበር ይላሉ። ድሮ በጣም ጎርፉም የሚያስቸግር ነበረ። ቤቶችም አፍርሶ ወደ ላይ ወጥቶ ነበረ። ይህ እርከን ሲሰራ ሲሰራ ነው ሰው ተመልሶ ወደዚህ እየጠጋ እየጠጋ እየመጣ ነው። ይሄ ገደልም ኃይለኛ ነው። ይሄ ቦታ መጀመሪያ ሳርም የለም፣ ባዶ ቦታ ነበረ። ይሄ ግራርም የለም፣ ይሄ እንጨትም የለም። ይሄ እርከን ከተሰራ ወዲህ ነው ይሄ ሁሉ ሳሩ የወጣው የእንጨቱ ወጣው። በሴፍቲኔትና በተፋሰስ በየአመቱ እየሰራ እየለማ ይሆን። አይመለ ቀበሌ ነው በዚህ በኩል መጨረሻ ነው። ከዛ በኩል ሶርጌ አለ፣ ከዚህ ጡቋ አለ። ከላ አንስቶ ወደዚህ እየሰራ እየሰራ እዚ ድረስ መጨረሻ ድረስ መጥቷል። መጥቶ እዚህ ቆሟል። ከዛ ወደ ታች የማሳ እርከነው ያለው። ይህ ሳሩ በየአቅጣጫ አለ። የረጎ ተፋሰስ አካባቢ በጣም ከዚህ የሚበልጥ ቦታ አለ ዘንቷል። በየአመቱ ሰው አይቶ ቤት ይከድናል፣ ጎጆ ይሰራል፣ ይተጠቅማል። አይቶ ቤት ወስቶ ከፍትም ይበላል። ይሄ ቆፈር ጎርፍ ወደ ታች ለሚወርድ እንደማይ ወርድ ተደረገ። ተቆፍሮ እርከን ከተደረገ በኋላ ሳር ወጣ። ከሳር ጀምሮ ደግሞ ይሄ ምናምን መትከል ተጀመረ። ቆፍረን ምን ሰርተን ከዛ በኋላ መልማት ጀመረ። ከዛ በኋላ ደግሞ የዛ ጋ ጎርፍ ወደዛ ነው የሚወደው ነበረ መጀመሪያ ማለት ነው። ከዛ በር ይሄ ከተሰራ በኋላ ወደ ታች መውረድ ራሱ ቆማ፣ ከቆመ በኋላ ደግሞ ይሄ ሳር ምናምን ሁሉም ነገር ወጣ። ኩትካቶ ምናምን ሲሰራ ማለት ነው የስፍትኔ ሰው ደግሞ መቶ ይሰራሉ። የጎርፍ ሰዓት ማለት ነው። ሲሰሩ ደግሞ ወደ ታች መጀመሪያ ወደ ታች ዝም ብሎ ነው የሚወርደው ጎርፉ መቆም ጀመረ። ከዛ በኋላ ይሄ ሳር ምናምን መልማት ጀመረ። አሁን ሁለት ዓመት አካባቢውን ይሄ ሳር እንትን ካወጣ ማለት ነው ከብት አይገባም። ለከብታችን ደግሞ በማጭድ እነሱን ጠይቀን እንሰራለን። እነሱ አትጉ ሲሉ አንገባ። ከብቶች ሚጠጡበት ቦታ ሂዶ ይጠጣሉ እንጂ አይገባም። ስርት ነቴ ይደግፋል፣ ይቆፍራል። ከወረዳም መጥቶ ያያል። ስርት ነቴ ሚሰራ ቦታ ይመርጣል አንድ ቦታ ገና ተቀይሮ ወደ ሌላ ቦታ ይለማል እያያ ከወረዳ መቶ መጥቶ ቦታን አጥንቶ ነው ሚያየ ተራ በተራ ነው። አሁን ይሄ ላምቷል ወይ በሚቀጥለው ዙር ያለመው ቦታ ሄዶ ይሰራል። የጠፋው መሬት ተመልሷል። ሰው ሰርቶ ቤትም ሰርቶ እንድኖር አድርጓል። ወረዳችን 25 የገጠር ቀበሌዎች ያሉበት ነው። ከ25ቱም የገጠር ቀበሌዎች ከ3000 ሄክታር በላይ እንደዚህ አይነት የተራወቀታ የተጎዳ ድንጋው ብቻ የቀራ መሬት ነበረ ከዚህ በፊት ያ በሂደት በየአመቱ ስራዎች እየተሰሩ እያገገመ ያገገመው በፕላንቴሽን በባዮሎጂካል ችግኝ እየተተከላ እያለፈ መልሶ እየፈረሰው ደግሞ በየአመቱ እየተጠገና አዲሱም እየተሰራ እስካሁን አሁን ወደምናይበት ደረጃ የደረስንበት እንደሆነ የሚያሳይ ነው። ወደዚህ በኩል ስንመለከት የቆያ ነው። ከዛ በፊት ግን ድንጋያማ አካባቢ ነበረ። ያ ድንጋያማ አካባቢ ደረቅ ለመፈሩ ታትቦ የሄደው አካባቢ በተመሳሳይ በድንጋይ እርከኖች ተሰርቶ ሌሎች የተለያዩ ስትራክቸሮች ተቆፍሮ እያገገማ ሳር እያበቀላ ከአካባቢው ሲጠፋ የነበረው የሳር ዝርያ በተለይ ሲንደዶ ቆሜ ለመስራት የሚያግዘን ሲንደዶ ጭምር እየበቀለ አካባቢው ከእንስሳትና ከሰው ንክኪ ነፃ በመሆን ብቻ ወደ ነበረበት የመለሰበትና አፈር መሰብሰብ መያዝ ስልቴሽን ማካሄድ የጀመረበት እንደሆነ ይሄ መሬቱ ይናገራል። ከዛ በኋላ በመቀጠል ችግኞች ተተክላሉ። የተለያዩ ችግኞች በተፈጥሮ ችግኝ ተጨማሪ የተለያዩ የደን ችግኞች ሳሊጊኒያ፣ አኬዣ፣ ግራቪሊያ፣ ጽድ ጭምር አለበት። እነዚህ ችግኞች እያደጉ የአካባቢውን የአየር ንብረትም እያስተካከሉ ነው። ከአካባቢው ለቆ ወጥተው የነበሩ አውሬዎች እዚሁ ውስጥ እንዲያርፍ መጠለያ ሆኖ እያገለገለ ይገኛል ማለት ነው። ስለዚህ ጥቅሙ ዘርፈ ብዙ ነው። አሁን የምንገኝበት በወይራ ወረዳ አንዱ ትልቁ የአግሮፎረስተሪ ችግኝ ጣቢያችን ነው። ለበቆ ችግኝ ጣቢያ ይባላል። የአግሮ ፎረስተሪ አንደኛው የደን ዛፎችና እንዲሁም ደግሞ ለምግብነት የሚውሉ የተለያዩ ፍራፍሬዎችን የምናመርትበት እና የምናዘጋጅበት ቦታ ነው። ከቅድም ካየነው ሳይት ጋር ቀጥተኛ ግንኙነት አለው። አንዱ እዛው ተፋሰስ ኤሪያ ላይ የሚተከሉ ችግኞች ቀጥታ እዚህ ጣቢያ ላይ በመፍላት በቀጥታ ነው የሚሰራጨው። ሁለተኛ ደግሞ ያው እንደሚታወቀው ሴፍትኔት ፕሮግራም የምግብ ዋስትና ላይ ነው የሚሰራው። ስለዚህ ሌሎች እዚህ ጋር እንደምናያቸው ቡና አለ እንሰት ሞዞች አሉና እነዚህ ነገሮች በሙሉ ቀጥታ ለሴፍትኔት ተጠቃሚ በነፃ የሚደርስ ይሆናል ማለት ነው። ምክንያቱም አሁን እዚህ ጋር የምትመለከቷቸው ዘሮች አብዛኛው የቡና እዚ አጠቃላይ ችግኞች በሙሉ በልማታዊ ሴፍትኔት ፕሮግራም በካፒታል በጀት የተገዙ ናቸው። ካፒታል በጀት አንዱ ሲገዛ ምንድነው አላማው እነዚህ የድሃ ድሃ የሆኑ ህብረተሰቦችን በቀጥታ ከዚህ እየተፈላ እንዲረዱ ማድረግ ነው። ስለዚህ ከዛ አንጻር እዚህ ይፈላል፣ ለእያንዳንዱ ሰው በነፃ የሚደርስ ይሆናል ማለት ነው። የልማታዊ ሴፍትኔት ፕሮግራም ዋና ዓላማ ህብረተሰቡ የተጎዳና የተራቆተ አካባቢውን አልምቶና ቋሚ የሆነ የገቢ ምንጭ ፈጥሮ ራሱን በመቻል ከተረጅነት እንዲወጣ ማድረግ እንደመሆኑ መጠን እነዚህ የተፋሰስ ልማት ስራዎችም ለግብርናው ዘርፍ ምርትና ምርታማነት ከፍ ማለት የራሳቸውን በጎ አስተዋጽኦ ማበርከት መቻላቸው የፕሮግራሙን ውጤታማ ጉዞ የሚያመላክቱ ናቸው ሲሉ የስራ ኃላፊዎቹ ይገልጻሉ። የአፈርና ውሃ ስራ በተሰራባቸው አካባቢዎች ላይ አንደኛ የአፈር መሸርሸር አደጋ የቀነሰበት ሁኔታ አለ። ከዚህም ተነስቶ የሰብል ምርትና ምርታማነት እድገት እየጨመረ መጥቷል። ሁለተኛ በዚህ በተሰሩ ተፋሰሶች ላይ በፊት ዝናብ ስዘንብ ጎርፍ ሆኖ አፈር አጥቦ የሚሄድ የነበረው የውሃ እርጥበት መጠን ወደ ስርገቱ እየጨመራ የእርጥበቱ በመጨመሩ የምርት እድገት እንዲጨምር አድርጓል። አንደኛ በታችኛው ተፋሰስ አካባቢም የምንጮች መፍለቅ የጀመሩበትና የእንስሳትም የሰውም የውሃ መጠን እየጨመረ የመጠበት ሁኔታ አለ ይሄ ውሃ በደም በመጨመሩ ምክንያት የመስኖ ልማት በታችኛው አካባቢ ላይ እየተስፋፋ የመጠበት ሁኔታ ህብረተሰቡን ተጠቃሚ አድርጓል ማዕከላዊ ኢትዮጵያ ክልል ውስጥ ሴፍትኔት ፕሮግራም 318644 ተጠቃሚ ይዘን ነው ወደዚህ የገባ ነው። በዚህ ውስጥ በካፒታል ፕሮጀክት በርካታ ስራዎች ተሰርተዋል። የመስኖ ግንባታዎች ተሰርተዋል። የመጠጥ ውሃ ግንባታ ተሰርተዋል። ኩሬዎች ተቆፍረዋል። እንደገናም ደግሞ በሼድኔት የችግኝ ሼድኔት ቀርቦ ችግኝ በተፋሰስ ስራ በተሰራባቸው አካባቢዎች በርካታ ስራዎች ተሰርተው ሼድኔቱ በአሁኑ ሰዓት ጥቅም ላይ ውለዋል። ችግኝ ጣቢያዎች ችግኙ ከፈላ በኋላ ወደ ተጠቃሚዎች የሚሄደው ወደ ተጠቃሚዎች ሂደዋል። ሽጣውን ጭምር ገንዘብ መጠቀም የጀመሩበት ቦታ ነው ያለው። በዚህ መሰረት ህብረተሰቡም እየተጠቀመ ግራጁዌት ለማድረግ ማለት ነው፣ ራሱን ችሎ ከተረጂነት ወደ ራሱ ረጂ የሚሆንበት ደረጃ ላይ ለማድረስ ጥረት እያደረግን ነው። ይሄ የተፋሰስ ልማት እንግዲህ ረጅም ካለ ጊዜ ጀምሮ የተሰራበት ሁኔታ ነው ያለውና የሚሰሩትን ስራዎች ባለቤትነት እንዲኖራቸው አድርጎ መስራቱ ለተፋሰስ ልማቱ ዘላቂ ልማትና ዘላቂ ተጠቃሚነትን በህብረተሰቡ ጋር እንዲያመጣ ያስቻለ ስራ እየተሰራ ይገኛል ማለት ነው። ይሄ በመሆኑ እንግዲህ ቀደም ሲል የነበሩት የድርቅ የተደጋጋሚ ድርቅ እንዲቀንስ ተደርጓል። ለምሳሌ ከ54 ሚሊዮን ሄክታር በላይ የተጎሳቆለ መሬት ነበረ። በተለያየ ጊዜ በተሰሩ ስራዎች ይህንን ወደ 336 ሚሊዮን ሄክታር እንዲያገግም የማድረግ ስራ ተሰርቷል ማለት ነው። ተፋሰስን በምታለማበት ጊዜ አንደኛ የአፈር መሸርሸርን በዋናነት ያስቀራል። የደን ሽፋንን ይጨምራል። ይሄ የአንተን የአየር ንብረት ለውጥን ይቋቋማል። የአፈር ጤንነትና ለምነትን ይመልሳል። የአፈር እርጥበታማነት እንዲጨምር ያደርጋል። የአፈር እርጥበታማነትን እንዲጨምር ማድረግ በአፈር ውስጥ ምርትና ምርታማነትን በከፍተኛ ሁኔታ የሚጨምር የሚቀንስ ነው። እርጥበቱ በሚጨምር ጊዜ ምርት ይጨምራል። ድርቅ በሚከሰት ጊዜ ደግሞ ምርት እንዲቀንስ ያደርጋል። ሁለተኛ፣ ተፋሰሱ በሚለማ ጊዜ የደን ሽፋኗ አረንጓዴ አማነት ሽፋኑ እየጨመረ በሚመጣበት ጊዜ ከአሁን ፊት በተፈጥሮ ሀብት ውድመቱ ምክንያት የጠፉ የውሃማ አካላቶች እንዲመለሱ ያደርጋል። በገጠር ልማታዊ ሴፍትኔት ፕሮግራም በተለይም በአፈርና ውሃ ጥበቃና በተፋሰስ ልማት ስራዎች ላይ የሚሳተፉ ሴቶች ለተፋሰስ ልማት በሚሰማሩበት ወቅት ከሚያጋጥሟቸው ችግሮች መካከል አንዱ ከሕፃናት ልጆቻቸው ጋር የተያያዘ ነበር። በአሁኑ ወቅት ግን ለችግሩ መፍትሄ መስጠት ስራዎች ተጀምረዋል። የህፃናት ማቆያ ማዕከላትን የመገንባት ሂደቶች፣ የህፃናት ማቆያ ማንከባከብ ማዕከል ተገንብተዋል። ያ ማለት በሴፍትኔት ውስጥ ተጠቃሚ ሆነው እነሱ ወደ ስራ ሲመጡ፣ ወደ ሴፍትኔት ፓብሊክ ወርክ ስራ ሲመጡ፣ ህፃናትን እዛ ጋር ለሚያንከባክቡ እናቶች፣ የተቀጠሩ እናቶች አሉ፣ ለእነሱ ወስዶ ያስረክባሉ። ህፃናቱን እዛ እያተንከባከቡ እየጠበቁ ይውላሉ ስራ ከስራ ሲመለሱ ህፃናቱን ይዞ ወደ ቤታቸው ይሄዳሉ። ሁለተኛ ገበያ ሲሄዱ፣ ለቅሶ ቦታ ላይ የተለያዩ ማህበራዊ ችግሮቻቸውን ለመካፈል ሲሄዱ ህፃናቱን እዛ ጋር እንዲያቆዩ ይረዳቸዋል። እዚህ መቶ ህጻናቶች የሚውሉበት ዋናው አላማው ህፃናቶች ከወላጆቿ ጋር ስራ ላይ ሲሄዱ በተለያየ ምክንያት ፀሐዩም ዝናቡም የተለያየ ነገር የተፈራረቀ ህፃናቶቹ እንዳይጎዱ ሁለተኛ ደግሞ እናቶችም ነጻነት ኖሯቸው የሚሰሩ ስራ እንዲሰሩ በማሰብ ነው ህፃናቱን እዚህ ማከብ ላይ የምናቆያቸው። በዚህ በመጡ ቁጥር በጨዋታ መልክ የሚያገኙት እውቀትን፣ ስነ ልቦናቸውን፣ አካላዊና እድገታዊ እንትናቸውን እድገታቸውን ለማጎልበት በዛ ማዕከላት ውስጥ ህፃን ተኮር የሆኑ መጫወቻ ማዕከላቶች እቃዎች አሉ፣ ማቴሪያሎች አሉ። ያንን ማቴሪያሎች በጨዋታ መልክ እየተጫወቱ ለወደፊት እድገታቸውም ላይኖራቸውም አካላዊ እድገታቸውም ብዙ ጠቀም የተናገሩበት ቦታ ነው። ልጆቹም ከህፃን ጀምሮ እንግዲህ በኤርሊ ቻይልድ ወይም ደግሞ በህፃናት ማቆያ በመቆየታቸው አንድ እየተለማመዱ ትምህርትን እየወሰዱ የጥሩ ዜጋ አምራች ዜጋ እንዲፈጠርም አስችሏል ማለት ነው። ስለዚህ የፐብሊክ ወርክ ወይም ደግሞ የማህበረሰብ ስራዎች በህብረተሰቡ ጋር እያመጡት ያለው ለውጥ ከምርትና ምርታማነት ባሻገር የህብረተሰቡን ሶሻል ሴኩሪቲ ጭምር የሚያረጋግጥ ስራ ነው ብዬ ነው የምወስደው።